ኧረ፣ ሁሉ ቀርቶ ቅማሊቷን በሆንኩ ላስ ላስ ባረኩት ሰውነታቸውን እየተዘዋወርኩ ቀናሁ። በነፋሱ አልፎ በሚሄደው መላ አካላቸውን ደበስበስ ባረገው፣ በዱር አራዊቱ ቀናው፣ በበረሃው የቅዱሳንን ዜማ ሁሌ በሚሰማው በአንበሳው፣ በነብሩ፣ በወፋ ዋፋት፣ እዛ በረሃ ውስጥ ባሉ ፍጥረታት ቀናሁኝ። በብዙ አድርጎኝ ቅንትንት ከቅዱሳኑ ጋር ውለው ባደሩት ያንን ቅዱስ ጸሎት ሁሌ በሚሰሙ በዛ ጣፋጭ ዜማ በሚለመልሙ ጥቅጥቅ ባለው ጫካ በሁሉ ቀና ሁኝ እነሱን ለመሆን እየተመኘ ሁኝ በዚህ ሁሉ ነገር ቀናሁኝ። ካንጀቴ ካንዱ አንዱን ሆኜ ባለመገኘቴ ተመለስኩ ቤቴ አንገቴን ደፍቼ ቅናቴን አዝዬ ባለመታደሬ እያልኩኝ እዬዬ። እማ ሆይ ግጥሙን ልክ ከመጽሐፍ እንደሚያነቡ በቃላቸው ለማየው ከነገሯቸው በኋላ ይህ አውሎት ሁሌ ይህንን እያልኩ ስብሰለሰል፣ ፈጣሪ ለምን ቀን ተሽ ትቀሪያለሽ፣ አንቺም የእነሱ በረከት ይድረስሽ ብሎ አንድ ቀን ቤተ ክርስቲያን ቁጭ ብዬ የበረኸኞቹን አኗኗር በህሊኔ እያመላለስኩና በአፈር በቅጠሉ እየቀናው አለቅስ፣ አንድ አባት ከየት መጡ ሳልል ፊቴ ድቅና አሉና፣ ልጄ ጌታ ሐዘንሽንና አንባሽን መንፈሳዊ ቅናትሽን ተቀብሎልሽ እንደ አባቶችሽ እንደ እናቶችሽ በረሃ ትኖሪ ዘንድ ፈቅዷልና ደስ ይበልሽ፣ ተከተይኝ ብለው ከፊቴ ቀደሙ። ተከተልኳቸው። ይኸው እንደ ተመኘሁትና እንደ ቀናሁባቸው እንደ ሳር ቅጠሉ አለትና መሬቱ የአባቶቼና የእናቶቼ ያ ነፍስና ሥጋን የሚያለመልም መዜማና ጸሎታቸውን እየሰማው በእነሱ በረከት ነፍስና ሥጋዬ እየለመለመች ነፍሴ የተመኘችውን አግኝታ በደስታ ባሕር እየዋኘች መኖር ከጀመርኩኝ አስራ አምስት ዓመት ሆነኝ። አንድ ቀን ውዬ ያደርኩ አይመስለኝም። ክብር ለእሱ ለፈጣሪ ለቅድስት እናቴ ይሁን። ይኸው ሳይገባኝ ከቅዱሳኑ አባቶችና እናቶች ጋር ኀጢአቴን ሳይቈጥር እያኖረኝ ነው አሉ፣ ፊታቸው በደስታ እያበራ። እማሆይ ምን ይበሉ ምን ይመልሱ? ዝም ብሎ የፈጣሪን ሥራ ከማድነቅ በቀር ከእማሆይ በረከት ተቀብለው እግራቸውን ስመው ወደፊት ቀጠሉ። እማዌ ባዩትና በሰንቡስ ነገር እየተደነቁ ወደ ፊታቸው ጉዞአቸውን ቀጠሉ። ከፊት ለፊታቸው አንዱ ዋሻ አዩ። ዋሻው ውስጡ ልክ እንደ ፀሐይ ያበራል። አንዲት እናት ተንበርክከውና እጆቻቸውን ዘርግተው ዐይነ ሥጋቸውና ዐይነ ልቦናቸውን ወደ ሰማይ ሰቅለው ጸሎት ያደርጋሉ። እማዌ የተገረሙ እዚህ በረሃ ውስጥ ይህን የመሰለ ፏ ያለ መብራት ከየት መጣ? ደግሞ መኖት ሲቷስ? ምድራዊ ሰው ናቸው? ሰማያዊ መልአክ? አዎ ሰማያዊ መልአክ መሆን አለባቸው። ምድራዊ ሰው እንዴት እንደዚህ ያበራል ብለው ቆሞ ሲገረሙ እኛም እማሆይ የጸሎታቸውን በአቡነ አስረው ይህም እናቴ አይፍሩ እኔም እንደ እርስዎ የሥላሴ ፍጡር ነኝ ሰው እንጂ ሰማያዊ መልአክ አይደለው አሉ እማሆይ በፍርሃት እየተንቀጠቀጡ እፊታቸው ድፍት አሉ አይዞት እናቴ ብለው ቀና አረጓቸውና ይቀመጡ ብለው እሳቸውም እዛው በርክካሉ ፈጣሪ በእርሶ ስለጎበኘኝ በረከቱ ላብዝቶልኛልና፣ ይመስገነው። ብለው የማሆይ ፍርሃት እንዲወገድ ጠሌውና ታሪካቸውን ቀጠሉ። አባቴ ጀነራል ነው፣ በጣም ኃይለኛና ቁጡ ነበር። ታዲያ ከአምስት ወንዶች መሃል ሴትን የብቻ በመሆኔ በሁሉም የበለጠ እንክብካቤ በአባቴን በእናቴ የሚደረግልኝ ነበር። በትምህርቴ ከወንዶቹ በበለጠ ጎበዝ ነበርኩና ከዩኒቨርስቲ በከፍተኛ ማዕረግ ስመርቅ ንጉሡ ኃይለ ሥላሴም ለአባቴ ባላቸው አክብሮትና በእኔም ትጋት ተደስተው ታላቁ ቤተ መንግሥት አስጠርተው ሸለሙኝ። ሜላ ቤተሰቤን ጋበዙ። ወደ አሜሪካ ለከፍተኛ ትምህርት ተላኩ። ያንን ከተጠበቀው በላይ ውጤት አምጥቼ በብዙ ማዕረግና ክብር ወደ አገር የተመለሱ። ለአንድ ከፍተኛ መንግሥት ባለሥልጣንም ተዳርኩ። ግን በትዳሬ ብዙም ደስተኛ አልነበርኩ። ብቻ አንድ ልጅ ወልጄ ወዲያው ሞተች። ባለቤቴም እናት አባቴም በተከታታይ ሞቱ። የአባቴ ሀብት ልክ የለውም። ከወንድሞቼ ጋር ተከፋፈል የባሌ የራሴም ሀብት ተጨምሮ ሀብት በሀብቶም ለአግባባዩም ከየ አቅጣጫው ይመጣ ጀመር። ግን ፍጹም ወደዛ አይመራኝ። ቤቴ ውስጥ አንድ ትንሽ ክፍል ውስጥ ስዕሎቼንና የጸሎት መጽሕፍቶቼን አድርጌ ከሥራ ውጭ እዛ ስጸልይና ልዩ ልዩ መጽሐፍን ሳነብ ውላለሁ። ከአንዲት ከቤት ሠራተኛ በቀር ሌላ ሰው ቤት የዘራ አላደርግም። ወንድሞቼን እንኳን እንደ ባንዳ ወ ውጪ ነው የማገኛቸው። እነሱም በሁኔታ የያዝ ነው እንደ ወደደች ብለው በሩቅ የሆነ ሁኔታ የመከታተል ውጪ ምንም ማድረግ አልቻሉ። ታዲያ ከሥራ ፈቃድ ወስጄ በትርፍ ጊዜ ወደ ገዳማትና አልባራት ይሄዳለሁ። ከዛ ውጪ ከቅዱስ ዑራኤል ቤተ ክርስቲያን አልጠፋም። ወደ ሥራ ስሄድም ሆነ ስመጣ እዛ ሳልደርስ አሉ። ታዲያ ሁሌ መኪናዬን አቁሜ ወደ ቤተ ክርስቲያን ስገባና ስወጣ ለእኔ ቢጦዎች ሳልሰጥ አልቀርም። ከእነሱ መሃል አንዲት መካከለኛ ዕድሜ ያለች እብድ መሳይ ሴት ሁኔታዋን ቀልቤን ይሰርቀዋል። እኔም ሆንኩ ሌላውን ምዕመን የሚሰጣትን ተቀብላ ወደ አንድ አቅጣጫ ትበራለች። ቆይታ ትመጣና ከእኔ ቢጦዎቹ ጋር ትቀመጣለች። የሚበላም ሆነ ገንዘብ ስታገኝ በራ ትሄዳለች። ይህንን በተደጋጋሚ ሳይ ከነከነኝና አንድ ቀን መኪናዬን ትቼ እንዳልታወቅ ልብሴን ቀይሬ ሄድኩና ራቅ ብዬ ቁጭ እንዳልኩ አንድ ሰው እንጀራ አደለና ሲሄድ ይዛ ወደ ሮጠችበት እንዳይነቃብኝ እየተጠነቀቅኩ ተከተልኳት። ወደ ታች ወረድ ብላ አንድ ቤት ከፍታ ገባችና ትንሽ ቆይታ ወታ ሌላ ክፍል ገባ ገባች እንዲህ አድርጋ ሶስት ቤት ከገባሽ በኋላ ወጥታ ወደ አንድ ሱቅ ገብታ ዳቦ ገዛችና ወደዚያው ሄዳ ሦስቱም ክፍል ገብታ ወጥታ ወደ ልመናው ሄደች እኔም ቀስ ብዬ መጀመሪያ ወደ ገባችበት ገርበብ ያለ ክፍል ገባው መገላበጥ የማይችሉ በቀኝ ጎናቸው የተኙ አዛውንት አየሁ ቀረብ ብዬ አባቴ እንደምን አሉ አልኩ አይኖቻቸውን ገለጥ አድርገው አዩኝና ይመስገነው አሉኝ ንሽም የሰውነታቸውንና እና የክፍሉን ጠረን ለአንድ አፍታ ያስቆም ግን ጥርሴን ነክሼ ማን ይረዳዎታል አልኩ አንዲት እግዚአብሔር የመረቃታለች ሰው እብድ ይላታል ግን እብድ አይደለችም ቅድስት ናት ይሄው አስር ዓመት ሙሉ እያበላች እያጠጣች ይዛኛለች እኔም እንደዚህ ብሶብኝ መነሳት ካቃተኝ አራት ዓመት ሆነኝ። ለኔ ብቻ ሳይሆን ወደዛም ሌሎች አሉ፣ እነሱም እየረዳች ነው። ይህዋ አሁን የሚያገኘችውን ይዛ መታ አቃምሳነ ሄደችው። ለራሷ ግን አንድ ፍሬ ወደ አፏም አትልም። ብለው ብዙ አጫወቱኝና ትንሽ ነገር ሰጥቻቸው ወጣው። ሁለተኛውንና ሦስተኛው ክፍል ገብቼ ተመሳሳይ ሁኔታ አይቼ ወጣው። በማግስቱ በርከት ያለ ገንዘብ ስሰጣት ትክ ብላ አየችኝና አመስግናኝ ወደዛው በረረች። እኔም በየቀኑ ገንዘቡን እየጨመርኩና ሁኔታዋን እየተከታተልኩ ትንሽ ቀናት አለፉ። አንድ ቀን የቅዱስ ስራኤል ዓመታዊ በዓል ነበርና ላዳር ወደዛው ሄጄ ሰዓት ደርሶ ቤተ መቅደሱ እስኪከፈት ከነብነብ ብዬ ያችን ሴት በአይኔ ፈልጌ አገኘኋትና ስከተላት ወደ ሶስት ሰዓት ገደማ ሲሆን ከኔ ቢጦቹ መሃል ወጣችና ጨለም ሞዳ ለቦታ ሄዳ እጆቿን ወደ ሰማይ ሰቅላ ቆመች። እኔም መጨረሻ አንሳ ላይ ከዚሽ ንቅነቃለንም ብዬ ተደብቄ በንቃ ተከታተላት ጀመር። እንደዛው እንደ ምሰሶ እንደተተከለችና እጇን እንደሰቀለች ወዲህ ወዲያ ንቅንቅ ሳትል ወገግ አለ። ከዛ ጎንብሳ መሬት ስማ ትንሽ ቁጫለችና ያ እንደ እብድ የሚያሰኛት ሁኔታዎች እያሳየች ወደ ልምኗ ገባች። ፍጹም እንቆቅልሽ ሆነችብኝ። ከበዓሉ በኋላ ሁሌም መኪናዬን ሳቆም የሚጠብቁልኝና ጥሩ መግባባት ያለን ጥበቃ ነበሩና ስለ ሴትዮዋ ሁኔታው በደፈና ጠየኳቸው። እሳቸውም ደና አድርገው ሁኔታዋን ተከታትለው ያውቁ ኖሮ ሳይደብቁ ሁሉ ነገሩኝ። ይህቺ እኛን አካባቢ ሀገሩን ዝጠብቅ ከፈጣሪ የተላከች ቅድስት ናት አሉኝ። በቃ አሁን ሁሉ ገባኝ። አንድ ቀን እንደምንም ብዬ ቀረብኳትና በፈጣሪና በመቤቴ ስም አውግዣት ማንነቱ አንድስ ነገር የንጠየኳት በጣም አዘነች፣ አለቀሰችና በይ በፈጣሪ ስም ይዘሽኛልና ምን አረጋለሁ ከዚህ ሰፈር ራቅ አርገሽ ውሰጅኝና አላጫውትሽ ብላኝ ይዣት ወደ መኪና ሄደን። ወደ መኪና ስትገባ የአካባቢው ልጆችና የሚያውቋት ሁሉ ሴትዮ አብደሻል መኪናሽን እንዳታደቅልሽ ይቺኮ እብድ ናት ብለው ተንጫጩ እኔም ዝም ብዬ ጉዞዬን ቀጠልኩና ቤቴ ገብተን እዛች ጸሎት ቤቴ ውስጥ ጸሎት ካደረግም በኋላ ታሪኳን ታጫወተኝ ጀመር። እኔ ተወልጄ ያደግኩት አዋሳ ከተማ ነው። እናትና አባቴ በሀብት የታደሉ ቢሆንም ፍቅርና ሰላም በጣም የራቃቸው ስለሆኑ እኔ ራሴን ካወቅኩ ቀን ጀምሮ እዛ ቤት አንድ ቀን እንኳን ሳቅ፣ ጨዋታ፣ ሰላም አላየሁ። ሁሌ ንትርክ፣ ሁሌ ድብድብ፣ ሁሌ ሮሮ ብቻ ነው። በዚህ የተማረሩ ታላቁ ወንድሜ ወጥቶ ቀረ። ይሙት ይኑር የሚያውቅ የለም። ብቻ ሀብት እስከ አፍንጫው ቢሞላ ፍቅርና ሰላም በሌለበት ምንም ነውና እንዲሁ አይንሽ፣ አይንሽ ላፈር እንደተባባሉ በቅደም ተከተል ሞቱ። እኔ በአንዲት ጓደኝ ጉትጎታ መንፈሳዊ ማህበር ካፈል ቤተ ክርስቲያንም እስም ስለነበር ሁሉ ከንቱ የከንቱ ከንቱ መሆኑን ተረዳው ሰው ቢሞላው ቢገዛ ቢነዳ ምንም ጥቅም አለው? ነፍሱን ሰላም ካጣች። ይህን አውጥቻ ውርጄ እኔና ወንድሜን ያሳደገች ሰራተኛችንን በቂ ገንዘብ ሰጥቼ ሂጂ የወደድሽውን ሰርተሽ ኑሪ ብዬ ሸኘዋት እና ያለውን ሀብት ለድሆች ለጦም አዳሪዎች አግኝተው ላጡ ብቻ በአስፈላጊ ሁኔታ ሰጠውት። ዋናው ቤትና ትልቅ የእርሻ መኪና ቀሪ ቤቱን መኪናውን ሸጬ ሰጥቼ የእርሻውን መሬት ልሸጥ ላስማማ የአባቴን ወንድም ሰምቶ አበደብኝ። በእርግጥ ብዙ ብር ያወጣ ብዙዎችንም ይጠቅም ነበር፣ ግን ከእሱ ጋር መከራከሩን ጠልቼ ትቸው ወጣሁና አዲስ አበባ ገባሁ። በቃ በየቤተ ክርስቲያኑ ከእኔ ቢጤዎች ጋር እያደርኩ እየለመንኩ ያገኘሁትን ተኔ ለባሱ እያካፈልኩ ኑሬም በደስታ ቀጠልኩ። ግን አብረውኝ በጎዳና የሚያድሩ ሊደፍሩኝ እየሞከሉ ተቸገርኩ። አንዲት ምዕመን ለምን ቤቷ ተቀጠርኩ። እሱም አልሆነ፣ ባለቤቷ እሷ በሌለችበት ጊዜ የመጣ ሊደፍረኝ ሲያደባ እየሁና ጥየሸሸው በቀጥታ ወደ ቅድስተ ማርያም ቤተ ክርስቲያን አምርቼ እዛ እንደገና የልመናን ስራ ቀጠልኩ። አንድ ቀን የኔ ቢጤ መስለው እየለመኑ እንደኔ አስታዋሽ ሌላቸው የሚጎበኙ አባት ነበሩና አንድ ደካማ ቤት ተገናኘን። እሳቸውም ቀድሞውን አውቀው ይከታተሉ ነበርና በግልጽ አወራት። ከዛ እሳቸው ወንድና መነኩሴ ስለነበሩ ግድ የለም እኔ ግን ይህ ኑሮ ከበደኝ ሳማከራቸው እብዱህኝ። ከዛ ሌሊት ሊያጠቃሽ የሚመጣውን አጠገብሽ ድንጋይ ቆልለሽ እየወረወርሽ ተከላከይ፣ ከዛ በኋላ ማንም ድርሽ አይልብሽም ብለው ብዙ ዘዴዎችን ነግረውኝና እንደሳቸው እንደኔ የሆኑ ብዙ ድካሞችንና በረሃ ያሉ ቅዱሳን የሚረዱ ወንድሞች፣ እህቶች አስተዋውቀውኝና ልምዳቸውን አካፍለውኝ እኔ ወራይል ቤተክርስቲያን ተመደብኩ። ወደዚህ የመጣሁት ሰሞን የእኔ ቢጤዎች ዘበኛው፣ ዱርየው ይህም ኑሮ ርስት ሆኖ አላስጠጋ ብለውኝ ጥቂት ተቸገርኩ። ኋላ ግን ተዉኝ፣ እኔም ባለ ርስትና ኑሮ ሆንኩኝ። ታዲያ ያችን የማርባትን ጥጋት ማታ ማታ ዱርየው የእኔ ቢጤው እየመጡ ሰላም ነሱኝ። አንድ ቀን በአሮጌ ጨርቅ የሰው እዳሪ ይዤ የተኛው መስዬ አደፈጥኩ። አንዱ መጥቶ ሲጠጋኝ ፊቱ ላይ ለደፍኩበት። በቃ ከዛን ቀን ጀምሮ እዛች ማደሪያ ቦታ የዝር የሚል የለም። በፊት እብዶ እያሉ የሚጠሩኝ ከዛን ቀን በኋላ እብዶ አራም አሉኝ። በቃ ለእኔ ተስማማኝ። ሌሊቱን በነፃነት ፈጣሪን ሳመሰግን አሳልፍና ትንሽም ብትሆን በሰላም አንቀላፋ ጀመር። ይሄውልሽ፣ በዚህ አይነት እየለመንኩ የምረዳቸው ብዙ መንቀሳቀስ የማይችሉ ሰዎች አሉ። እነሱን አብልቻ ጠጥቻ አጥግቤ ሳስተኛቸውና ሲመርቁኝ ደስ ይለኛል። ይህን የማደርግኔ ብቻ ልምሰልሽ፣ በአዲስ አበባ ከተማ ብዙ ለቁጥር የታከቱ የውሸት እብዶችና የኔ ቢጤዎች አሉ። ቀን ቀን ለምነው ያገኙትን ምግብ፣ መጠጥ፣ ልብስ እየሰጡ ማንም ያላያቸውና ከሰው ተገለው ያሉ በየሰፈሩና በየጉራምጉሩ በየትቦና በየወንዛውዙ ተስፋ ቆርጠው የወደቁትን ይጎበኛሉ። ከዛም አልፎ በበረሃ ላሉት ሽንብራ፣ ባቄላ፣ አቦጀዴ፣ መርፌ፣ ክር፣ ምላጭ አጠራቅመው እየገዙ ወስደው ይሰጣሉ። እኔም ፈጣሪ ፈቅዶልኝ አንድ ሁለት ጊዜ ሄጄ ነበር። መቼም የበረህኞቹ ኑሮ አይምሰልሽ በዓለም ላይ ጥሩ ነገሮች ሁሉ በአንድ ተሰብስበው ቢከማችሁ የዓለም ደስታና ሰላም ቢከማችሁ እዛ በረሃ ያሉ ካላቸው ደስታና ሰላም የመንፈስ እርካታ ጋር ለደቂቃ አይወዳደርም። ብቻ ሰው ሆነው እንደ ሰው ተፈጥረው ከሰው እየተለዩ ምድራዊ መልአኮች ናቸው። ኑሯቸው የገነት ነው። ታዲያ እዛ ለመቅረስ ልቤ ሸፍቶ ነበር። የእኔ ጸጋ እንዲሁ ሆኖ ብዙዎችን መርዳት እንደሆነ ስለተነገረኝ ተመለሱ። ይሄውልሽ ኑሮ ይሄ ነው። አንቺ እድለኛ ነሽ። ወደፊት ኑሮሽ ከሚያስቀኑት ጋር ይሆናል። አይዞሸቴ እኔ በቀደም በዛ ያለ ገንዘብ ሰጪኝ፣ ደንግጫት ኩሬት የመለከትኩሽ። ከዛም ሄድኩኝ፣ ግን ለምን ብዬ ፈጣሪን ጠየቅኩት። እሱ ስለ አንቺ ሁሉን ገለጸልኝ። በቃ ከዛ በኋላ በዛ አርገሽ ሰጪኛ መስኪኝ የምቀበልሽ አሁን በፈጣሪና በመቤት ታማጥኝኝ የመጣሁልሽ ለዛ ነው። የናት አባቴን ቤት ሽጬ ከወጣ በኋላ እንደዚህ አይነት ቤት ከሀያ ዓመት በኋላ ነው ረገጥኩት፣ አለችና ትንሽ ዝም ስትል፣ እኔ የምለው እብድና የኔ ቢጤ ሳይሆኑ ችግረኞቹን መርዳት ይቻል እንዴ ብዬ ጠየኳት። ፈገግ አለችና በዚህ ዓለም ፍጹም ሆኖ ያለምንም ተከራካሪ ነጻነት ብዙ ሰዎችን ለመርዳት ከዚህ ሌላ አማራጭ የለም። ቤት ሰርቼ ደካማ ሰብስቤ ልጡር ላስታም ስትይ ከመንግስት ጀምሮ እስከ ተራው ሰው ማስመሰያ ነው። ከብዙ ድርጅት ይበልጣ እያገኘች እያሸሸች ነው። በስማቸው ትነግዳለች። ቀረጥ ትክፈል፣ የገቢዋ ምንጭ ይታወቅ። ብቻ ስንቱን ልዘርዝረው ሰውነሽና ይሄ ሁሉ ተስፋ ያስቆርጥሻል፣ ያበሳጭሻል፣ ከሰው ከፈጣሪ የሚያጣላሻል። ይሄ አሁን የያዝነው መንገድ ግን ከሰው እይታ ውጭ ሳትገቢ በዚህ ወጣች በዚህ ገባሽ ሳትባይ፣ በነፃነት ማንም ስራሽን ሳያውቅ ከፈጣሪ በረከትሽ እየበዛ ብዙ ግብረሰናይ ድርጅቶች ያላዩቸውንና በሰው ዘንድ የረከሱትን በነፃነት ትረጃለሽ። ይኸውልሽ አሁን እኔ የምረዳቸው ሰዎች ትላንት የነበራቸው ዛሬ ሀብታቸውን ሰውን የሚያጡ የተረሱ ናቸው። የአንቺ ቤት እንደዚህ እንደ አንቺ አንድ የታደለው ቆርቆሮ በቆርቆሮ ሰርቶልኝ ነው። ከየቦታው የወደቁትን አስገብቼ የምረዳው አንዳንድ የሚያውቁ ሰዎች በአመት ባልና አልፎ አልፎ አንዳንድ ነገር ይረዷቸዋል። በተቀረ የዕለት ጉርሳቸውን እኔ ሆነኝ የምሰጣቸው። እህቴ፣ የኔ እጅግ በጣም ትንሽ እዚህ ግባ የማይባል ነው። ረመሃል መርካቶ ውስጥ እብዶ ፈፌ ለማኝ መስለው ስንት ጀብዱ የሚሰሩ አሉ መሰለሽ። ጌታ ስለፈቀደልሽ ሁሉንም አሳይሻለሁ። ተነሽ እንሂድ ብላይን ተነሳች። ተያይዘን ወጣን። መኪናውን ወደ ጥጋ ቁሜል እንወጣ ስንል ወደዛ ይ አለች፣ ወደፊት ለፊት የጠቁማ ዞር ስል አንዲት ደካማ እናት በዘንቢል የያዙትን ዕቃ ተሸክመው እየተንገዳገዱ ሲጓዙ አንድ ሌባ ከእጃቸው መንጭቆ ሲሮጥ፣ አንድ ከወገቡ በታች ትን ሽራፊ ጨርቅ ያሸረጠ እብድ ብድግ ብሎ ሌባ ሌባ እያሉ ወደሚበሩስ ደረሰና ከፊቱ ቀድሞ ሲገተር ሌባ ወደቀ። ፖሊሶች ደርሰው ያዙትና ወይኔ ልጆቼ ያለችኝን አራ ግፌ የገዛውትን አጣሁ ወይኔ ልጆቼ በረሀብ ዲሞቱ ነው እያሉ ወደሚያለቅሱት እናት ሄደው እቃቸውን መልሰው እሱን ይዘውት ሄዱ እና ምንድነው? አልኳት። ይሄውልሽ እብደት ብቻ ሳይሆን የፖሊስም ሥራ ይሰራሉ። አየሽ ይህንና ይህን የመሳሰለ ብዙ ነገር በማድረግ ሕዝቡን የሚታደጋሉ። ከዛ አልፊ ደግሞ በዚህ ሁሉ ህዝብ መሀል እየተሽሎከለኩ ይጸለያሉ፣ ወደ ፈጣሪ ይማልዳሉ። ይህ መርካቶ ብዙ ብዙ ኃጢአትና ወንጀል የሚሰራበት ነው ግን ጌታ ማዕቱን በምህረት ቁጣውን በትዕግሥት ለውጦ ሰው ሁሉ ሰላም ሁሎ ሰላም እንዲገባ እነሱ ተላቅቶ ተርበው ተጠምተው እብድ እየተባሉ እየተሰደቡ የህዝቡን መርገም ተቀብለው ለሕዝቡ ይጸልያሉ። በእውነት በእውነት ልበልሽ የኢትዮጵያ ሕዝብ ያልታወቀበት ብዙ ጻድቃለ ሲያዩት ዘመናዊ መስሎ ስንቱ የበቃና የነቃለ። ታዲያ እነዚህ እብዱ ህፍ ይመስለው ከነዛ ጋር እየተገናኙ ከጸሎትና ከጾም ከስግደት ሌላ ብዙ ብዙ ነፍሳትን ያዳኑና ብዙዎችን የሚረዱ ናቸው አለችና፣ ቅድም ወዳዩት ራቁትን ወዳለው እብድ ሄዳ እሷና እሱ በሚተዋወቁበት ምልክት ተያዩና ወደ እሷ እየዘፋፈነ መጣና አጠገቧ ሲደርስ እንደ ማዛጋት ብሎ ቆመ። ከዛ ሳምንት እዛው እንገናኝ ብሎ በመጣበት አኳኋን ሄደ። ምን ማለቱ ነው ስላት ከሳምንት በኋላ ከከተማው ውጭ እንገናኝና ያገኘነውን ቀላቅለን እንደነገርኩሽ አስፈላጊ ነገሮችን ገዛስተን እኛ መሀል መርጠን ወደ በረሃ ይዘው ይሄዳሉ ስለሱ ነው ሳምንት የምንገናኘው አለችና አሁን ወደ ቅድስተ ማርያም አባ ጻድቁ ጋር እንሂድ ብላኝ ጉዞ ቀጠልን አባ ጻድቁ ሁሌ ዛ ቅድስት ማርያም በር ላይ አሮጌ ቆባቸውን ደፍተው ከኔ ቢጦች ጋር አያቸዋለሁ። እንደውም አንዳንዴ መነኩሴ ሆነው እዚህ ከተማ ውስጥ ለምኖ ከመብላት ለምን ወደ አንዱ ገዳም አይሄዱም ብዬ በልቤ እያጉረመረምኩ ነበር ሳንቲም የምጥልላቸው። ለካ እሳቸው እንዲህ በብርድ በፀሐይ የሶፊት እየገረፋቸው እንደ እኔ ያለ ያለ አዋቂ እያማቸው እየሰደባቸው የሚኖሩት ለሌላ ኖረዋል። በጣም ደነገጥኩ። አባ ጻድቁን ካስተዋወቀችኝ በኋላ ሁሉን ነገሩን በእውነት በኢትዮጵያዊነት የኮራው ለካ እንደዚህ በየቤተ ክርስቲያኑ ደጅና በየቤቱ ጥግ እብድ ወፈፊና ደካማ መነኮሴ መስለው የሚታዩት ቀን ገንዘብ ልመና፣ ለሊት ፈጣሪያቸውን እየለመኑልን ነው። ወጥተን የምንገባው ሰላም አድረን የምንነሳው በተለይ ለኀጢአቱም ለጽድቁም ምንጭ የሆነችው አዲስ አበባ ሰላማ ተጠብቆ ያለው ለካ በእነሱ ምሶስነት ነው። ከዚህ ፊት ትኩረት ያልሰጠውት ነገር ሁሉ ግልጽ ብሎ ታየኝ። ለካ የሚኖርባት ከተማ እብዱ ጤነኛ፣ ጤነኛኔ ብሎ የሚንቀባረረው እብድ ኖሯል። ይገርማል። የአገሬ ሰው በጣም ሩሩ ስለሆነ ለለመነው ሁሉ ይሰጣል። ስጦታው ለዛ ለሰጠው ሰው ብቻ ይመስለዋል። ለካ እሱ ሳቅ ስንት በሽተኛ ስንት ደጋፊ ሰብሳቢ ያጣ ስንት ለፈጣሪ ብሎ ሁሉን ጥሎ በረሃ የወደቀ መናኝን እየደገፈ እንደሆነ ግን አያውቅም። ለካ ለዚህ ነው ሀገሬን ምንም ኃጢአቷ ቢበዛ ጌታ ለክፉ አሳልፎ ያልሰጣት ጠዋት ማታ በሰላምና በፍቅር የሚንከባከባት አልኩ። ነገሮች ሁሉ ከአእምሮ በላይ ሆኑ። አባ ጻድቁ ሁሉን ካስረዱኝ በኋላ በሳምንቱ ስብሰባ ላይ ከእሷ ጋር አብሬ እንድገኝ ነግረውኝ ተሰናበትን። እማሆይ፣ የዛን ዕለት ያየሁት ሁሉም ነገር ፍጹም፣ በዚሽ ምድር ላይ የአእምሮ በሽተኛ እብድ አለ አያሰኝም። ወንዱ፣ ሴቱ ብጫቂ የለበሰ ሰውነቱ የጎሳቆለ እጅ እግሩ ግማሽ በድብደባ ግማሹ በበሽታ የቆሳሰለ ጠባሳ በጠባሳ የሆነ ብቻ በየመንገዱ የምናያቸው እብዶች ወፈፌ ብለን የምንጠራቸው ናቸው። ግን ውስጣቸው ከፀሐይ ሰባት እጃበራ አለ። እግዚአብሔሩን ሲናገሩ ሲዘምሩ እነሱ አንደበት በት ወጣ ለማለት እስኪቸግር ድረስ ፍጹም መናንያን ፍጹም አልነበሩ። ከሁሉ የሚገርመው እንደዛ ተጎሳቅሎ ያጠራቀሙትን እየተነሱ አባ ጻድቅ እግር ስር ሲያስቀምጡ ሰው ይህን ሁሉ እያለው እንደዚህ ይጎሳቆላል ከማለት አልፎ ገንዘብ ማለት ለነሱ እንደ ምናምን ከንቱ ነገር የሚቆጠር መሆኑን ያስገነዝባል። በአባ ጣሪቁ መሪነት ጸሎቱ ካበቃ በኋላ የሚገዛዛው ተገዛዝቶ በአራቱ ማዕዘን በየበረሃው ከሰው ርቀው ለሚኖሩት አባቶቼና እናቶቼ የሚደርስ ሰው ተመረጠ። የቀረው እዚሁ ከተማና በሌሎች ቦታዎች ወድቀው ላሉ አስፈላጊ ነገር እንዲደረግ ተደርጎ በጸሎት ሁሉ ተጠናቆ ሁሉ ወደ እየተሰማራበት ተጓዘ። እኔም በርከት ያለ ገንዘብ ይዤ ሄጄ ስለነበር ሳይገባኝ ከበረከቱ ተካፋይ ሆንኩኝ። እማ ሆይ በጉጉትና በአግራሞት ሲሰሙ ቆይተው ንግግራቸውን አቋርጠው ይህ ቅርታ ለመሆኑ የት ተሰበሰቡ አሉ። እኔ ቦታው ይሄ ነው ልላ አልችልም። ብቻ ከከተማ ወጥቶ ምንም ነገር በሌለበት ሜዳ ላይ ነው። ከዛ መልስ አባ ጻድቁ እግራቸው ላይ ወድቄ ከነሱ እንደ አንዱ ሆኜ ላገለግል እብደቱንም ለማኝነቱንም ልሞክረው ስላቸው፣ የለም የአንቺ ክፍልሽ በረሃ ሆኖ ለዓለም መጸለይ ነውና ያለሽን ሁሉ ለፈጣሪ ሰጥተሽ ተዘጋጂ፣ እሱ ወደ ወደደው ይወስድሻል አሉኝ። በቃ ወዲያው ለመስሪያ ቤት የመልቀቂያ ደብዳቤ አስገብቼ ያለኝን ንብረት ሁሉ ሸጬ ለነሱ ሰጠው። ዘመዶቼ ወንድሞቼ፣ በሽማግሌ ቢያስመክሩኝ እኔ አሜሪካ ለመኖር ስላሰብኩ ነው ብዬ አታለልኳቸው። ሁሉን ሸጬ ቤቴን የሸጥኩለት ሰው ውስጡ ያለውን እስካነሳ ለሦስት ቀን ጊዜ ሰጠኝ። የመጨረሻዋ ቀን ያን የሚያክል ቤት ውስጥ ያለምንም ነገር ሁሉን ሸጬና ሰጥቼ ባዶ መሬት ላይ እፍ ብዬ ተኝቼ አደርኩና ጠዋት ሰውዬው ዕቃውን ጭኖ ሲመጣ በሩን ከፍቼ ካስረከብኩት በኋላ ባዶ እጄን ሰወጣ ግራ ገባኝ። አሁን ወዲህ ልሂድ ማንጋር ልጠጋ ብዬ ባዶነት ተሰማኝ። በጣም በጣም ግራ ተጋብቼ ከውጭው በር ትንሽ ፈቀቅ ብዬ እንደ ቆንኩ ከፊት ለፊት አንድ ወይባ የለበሱ አረጋዊ መነኩሴ ወደ እኔ ሲመጡ አይቼ ደስ አለኝ። ግን ወዲያው ሰውነት የደካከመ ይሁን ጫና ተጫነኝ። ራሴእንችሎ መቆም አቃተኝ። እኛ ምንኩሴ ልጄ ደናባልሽ ሲሉኝ በግድ ከንፈሬን አላቀቄ አባቴ በጣም ደክሙኛል፣ አሁን ላናግሮት አልችልም፣ ትንሽ ተኝቼ ላሳልፍና ኋላ ላናግሮታለሁ ብዬ እዛው የቆንኩበት ቦታ ጋር ጋደም አልኩ። ከባድ እንቅልፍ ይዞኝ ጭልጥ አለ። ስነቃ ያለሁበት እዚህ ዋሻ ውስጥ ነው። ደነገጥኩ። ዙሪያው ገባው አየው፣ ጭልጥ ያለ በረሃ የአባ ጻድቁ ቃል ትዝ አለኝ። እሺ በረሃ ውስጥ ይሁን፣ ግን ያለ ሰው፣ ያለ ውሃ፣ ያለ ምግብ፣ ያለ መብራት እንዴት ይኖራል? ብዬ ሳሰላስል አንድ እናት መጥተው ልጄ ውሃ ያው አጠገብሻል፣ ምግቡንም ፈጣሪ ያዘጋጅልሻል፣ አትፍሪ፣ አትሸበሪ ብለውኝ ተሰወሩ። በቃ ልቤ በደስታና በተስፋ ተሞላ ወዲያው ይሄ ዋሻ በብርሃን ተሞላ። ይኸው ሰላሳ ዓመቴ ከዛን ቀን ጀምሮ ብርሃኑ ሌት ተቀን ተለይቶኛ ያውቅ አሉ ከዛ ሰማያዊ ብርሃን ጋር ከፊታቸው ከሚፈልቀው ብርሃን ጋር ተዳምሮ ዋሻው ውስጥ ሰባት ፀሐዮች አሉ አስመስሎታል። እማ ሆይ ሁሉን በአግርሞት ከመስማት በቀር የሚሉ ታጡ። እማ ሆይ ወደ ጸሎታቸው መለስ ሳሉና ጸሎት ጀምሩ! ከጸሎት በኋላ ከተንበረከኩበት ተነስተው ወደ ጓሮ ሄደው በትንሽ ቅል ውሃና ቅጠል ይዘው መጡና ጸሎት አድርገው ለማሆይ ሰጥተው ለራሳቸውም ከቅጠሉ ሁለቷን ቅጠል አፋቸው አድርገው ከውሃው ተጎነጩና ተመስገን ፈጣሪ፣ ምግባቸውን አዘጋጅተ ስለሰጠህን ብለው ጸሎት ካደረጉ በኋላ እማ ሆይ፣ አሁን ስለ መሸ እዚሁ ደሩና ነገ ጌታ ወዳለው ይሄዳሉ ብለው መኝታ ቦታቸውን አሳይተው ወደ ጸሎታቸው ሄዱ። እማሆይ ለሊቱን ጎናቸው መሬት ሳይነካ ተንበርክከው ሲጸልዩ ነጋ። እማሆይም የእሳቸውን ጸሎትና ትሩፋት ሲያዩና ሲያደንቁ እንቅልፍ በዓይናቸው አልዞረም ነበር። እማሆይ የጠዋት ጸሎታቸውን አድርሰው እማሆይን ጠሩና እናቴ፣ እዚህ በራ ውስጥ እየተዘዋወሩ የአባቶችንና የእናቶችን አኗኗር ስታዩ ሁለት ወር ሆኖት እንግዲህ ጌታ በቃ ብሏል። አሁን ይመለሱና በመጀመሪያ ወደ አገኟቸው አባት ይሄዱ። እሳቸው የሕይወቶን መንገድ እሱ ፈጣሪ ባመለከታቸው አቅጣጫ ይመሩታል ብለው አሰናበቷቸው። እማሆይ ሁለት ወር ሙሉ በረሃ ውስጥ እየተዘዋወሩ ሲጎበኙ ብቻቸውን አልነበሩ። ለእሳቸው በግልጽ የማይታያቸው አባት ነበሩ እየመሩ ሁሉም ጋር የሚያደርሷቸው ዛሬም ወደዛ መጀመሪያ ወደ የመጡበት ሊያደርሷቸው ፊት ለፊታቸው እየሄዱ ነበር። እማ ሆይ እኛ አባት ጋር ሲደርሱ ለጥ ብለው እግራቸውን ስመውና መስቀል ተሳልመው ቁጭ አሉ። እኛ አባት ፊት ለፊታቸው ቁጭ አሉና እማ ሆይን ጉዞ እንዴት ነበር ልጄ? ብለው ጠየቋቸው። እማ ሆይ በዐይናቸውን ባተሞልቶ አባቴ ምን አንደበት ኑሩኝ በምን ቃል ልግለጽሎት እንደው ሳይገባኝ ይህን ሁሉ ነገር እንዳይ እንድ ሰማይ ያደረገኝ ፈጣሪ ከማመስገንና ከማድነቅ ሌላ ምን ላለው? አባቴ አሉ እንባቸውን እያንጠባጠቡ